ከባድ ብሔራዊ ሐዘን የገጠመን፣ ሁላችንም ልብ ተሰብሯል። ያለምርነው ነገር ነው። በዚህ አይነት ሞት ሁለት እህትማማቾች ከአንድ ቤት ሞቶ መገኘት እንደ ሀገር ብሔራዊ ሐዘን ነው። ይሄ ነው ያለ ሁኔታ እዚህ ሀገር ላይ ትንሽ ተረብሸናል። እንግዲህ ታላቅየው የማስተርስ ተማሪ ናት። አንድ ነብስ እንኳ ሞቶ መንገድ ዘግተው ለሳምንታት ስራ የፈታንበት ሁኔታ አለ። አሁን ሁለት ነብስ ከአንድ አባት ከአንድ እናት የተወለዱ የጨቅላ ህጻናት ሞተዋል። እስኪ ውጤቱን አይተን፣ ውጤቱ በሚመራን መንገድ የምናከናውናቸው ነገሮች ይኖራሉ። ሰላም ሰላም ጠና ይስጥልኝ። ተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ የሚወታችን ነው። ኤልያስ ድግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። ከወደ ደቡብ አፍሪካ እጅግ በጣም ልብ የሚሰብር አሳዛኝ ዜና ሰምተናል። ሁለት እህትማማቾች መኝታ ክፍላቸው ውስጥ ህይወታቸው አልፎ መገኘቱን ሰማን። ይህንን ጉዳይ በተመለከተ ምንድነው የተፈጠረው ነገር ምንድነው የተከሰተው ነገር ብለን ልንጠይቅ የዞተር ተባባሪያችን ከወደ ደቡብ አፍሪካ የጊዜ ሚዲያ ቤተሰብ ይሆናል። ከዚህ ቀደምም አንድ ሁለት መሰናዶ ከእሱ ጋር አብረን ሰርተን ነበርና አሁንም እጅግ በጣም ከተጣበበ ጊዜ ላይ ነው ተነስቶ የመጣው የሟች ቤተሰቦችን በማጽናናት ስራ ላይ ነበረ። ግን ስለ ሁኔታው አጭር መረጃ ሊሰጠን በቀጥታ የስልክ መስመር ገዛኝን ከደቡብ አፍሪካ አግኝቼዋለሁ ከእሱ ጋር የምናደርገውን ቆይታ እንድትከታተሉልኝ ጋብዛለሁ። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርጌ አመሰግናለሁ። ክብር ይስጥልኝ። ገዜ እንዴት አለ? ሰላም ነኝ፣ እግዚአብሔር ይመስገን። ሰላም፣ እግዚአብሔር ይመስገን። እጅግ በጣም ከልብ አድርጌ ነው የማመሰግነው ፈቃደኛ ስለሆንክ። ሁሉ ጊዜ ለጊዜ ሚዲያ ተባባሪ ነህ። ና ዛሬ ከወደ ደቡብ አፍሪካ እናንተ ከምትኖሩበት ሀገር የሰማነው ነገር እጅግ በጣም አስደንጋጭ ሆኗል። አንተም በተጣበበ ጊዜ ውስጥ ነው ይህንን ኢንተርቪው ልትሰጠኝ ፈቃደኛ የሆንከው። መጀመሪያ እጅግ በጣም ከልብ አድርጌ አመሰግናለሁ። ክብር ይስጥልኝ። ምንድን የተፈጠረው እባክህ? በጣም አስደንጋጭ ዜና ነው የሰማነው ያ የእንግዲህ ጊዜ ሚዲያ ባለፉት ዓመታት ደቡብ አፍሪካ የምናደርጋቸውን ማህበረሰባችን ላይ በሚደርሱ እንደዚህ አይነት ድምፅ በማስተጋባት እና ፈጣን መረጃን ለኢትዮጵያ ሕዝብ አዌርነስ በማድረግ የሚታወቅ ስለሆነ ነው። ይህን ድምፅ የሚመልሰው ትንሽ ከባድ ሁኔታ ውስጥ ነው ያለ ነው። ከባድ ብሔራዊ ሐዘን የገጠመን እንግዲህ አቢራ የአቶ መንግስቴ ልጆች ናቸው። በጣም ጂነስ ተማሪዎች ናቸው። በሀገሪቱ ውስጥ ባለው መዲና በሆነች ፕሪቶሪያ ላይ ነው ሞቶ የተገኙት። እንግዲህ ጉዳዩን ፎረምሲክ ናሙና ወስዶ መንግስት በስቴት ደረጃ እያጣራው ነው ያለ እንግዲህ ሙሉ መረጃውን እነሱ ውጤቱን ሲያወጡ ማስተላለፉ የተሻለ ነው የሚሆነው። ለጊዜ ባለው ሁኔታ ሁላችንም ልብ ተሰብሯል። እንግዲህ ያለምን ነገር ነው እንደዚህ አይነት ሞት በተለይ ሁለት እህትማማቾች ከአንድ ቤት ሞቶ መገኘት እንደ ሀገር ቤተሰብ ብቻ ሳይሆን እንደ ሀገር ብሔራዊ ሐዘን ነው እና ይሄ ነው ያለ ሁኔታ እዚህ ሀገር ላይ ትንሽ ተረብሸናል። እንግዲህ ከዚህ ቀደም ያው አንተም በብዙ የምትሰራበት ጉዳይ አለ በተለይ የኢትዮጵያ የኢትዮጵያ ኮሚኒቲ ላይ ብዙ በስፋት ነው የምትሰራው የራሰ ቢሮ አለ እሱን እናውቃለን በደንብ አድርገን እና ደቡብ አፍሪካ ሲባል ከዚህ ቀደም አይምሯችን ውስጥ የሚመጣው እንግዲህ እዛ ሀገር ባሉ ወሮ በሎች በሀገሪቱ ወንበዴዎች ወይ ደግሞ አልፎ አልፎ ደግሞ የእርስ በራስ መካከል በተፈጠረ አለመግባባት ነው ብዙ ኢትዮጵያውያን ህይወታቸው እያለፈ በጣም ብዙ አስክሬን ወደ ኢትዮጵያ ይመጣ ነበረ በፊት እንዲህ ያለ ነገር ደግሞ ለመጀመሪያ ጊዜ ነው ሲሰማ እና ያሱ ሁኔታ በምን አይነት ሁኔታ ውስጥ ነው ያለው? ሁለተኛ ደግሞ ምንድን ነው ምልህ ተማሪዎች ናቸው ሰራተኞች ናቸው ተማሪዎች ናቸው ሁለቱም ተማሪዎች ናቸው። ወደ መጀመሪያ ጥያቄ ሲሄድ ደቡብ አፍሪካ ውስጥ በራሳችን ክሬት በተደረጉም ጥቃቶች ይደርሱብናል በሀገሩም መጤ ጠል በሆኑ ፖለቲከኞች በሚቀሰቅሱትም ጉዳት ይደርሳል። እንግዲህ ይህኛውን ጉዳት ስቲል ያልተጣራ ስለሆነ ይሄ ነው ተብሎ ባይነገርም ከዚህ ቀደም የነበሩ የአዌርነስ እና የክራይም ፕሪቬንሽን በተለይ በኢትዮጵያን ማኅበረሰብ ላይ በሚደርሱ ጥቃቶች በገጽታ ግንባታ ላይ የኢትዮጵያንን ጥቃት የማስቆም ዘመቻ ወቅት የነበሩ ሂደቶች እንደ አንድ አገር ሰና ኦርጋናይዜሽን በሀገረ ደቡብ አፍሪካ የተመሰረተ ጂቱጂ ሙቭመንት የሚባላል እና ይሄ እንደ አንድ አይከን ሲፒኤፍን ኮላቦሬት አድርገው የአዌርነስ ክህሎቶችን የግንዛቤን መድረክ በመፍጠር ሰብአዊ ጥሰቶችን በመከላከል በሰው ላይ የሚደርሱ ሞትና ዝርፍያ ጥቃቶችን ለሀገሩ ደንብ አስከባሪ እና ለመንግሥት በማጋለጥ ኢደንቲፋይ በማድረግ በህዝብ ላይ የሚደርሰውን ጥቃት ለመቀነስ ብዙ ሰርተናል። ግን ሆኖም አሁን ይሄ ያልተለመደ ነው። እና እኚ እንግዲህ ታላቅየው የማስተርስ ተማሪ ናት። ትንሽየውም በጣም የትምህርት ደረጃዋን ባላቅም ከባድ ነጥብና ውጤት እንዳላት ነው ከወላጆቿ በሰማ ነው እና አሁን ላይ ወረምሲክ ወስደው ናሙና ወስደው በነኚ ሁለት ቀናቶች ውስጥ ውጤት እናሳውቃለን ብሎ ሙሉ ለሙሉ መንግስት እየተከታተለ ነው ያው እንደ ህዝብ ደግሞ ያሉ አብዴቶችን ለህዝባችን የብዙ ኢትዮጵያውያን ህዝብ ስለተሰበረ የብዙ ኢትዮጵያውያን ልብ ስለተሰበረ እኛም የምናጋራ ይሆናል። እያንዳንዱን አብዴት ከመንግስትም ከዚህም ነገር የሚወጣውን የደረስንበትን አብዴቶች በዚሁ የምናጋራ ይሆናል። በሌሎች ጊዜ ሰፋ ያለ ዳሰሳዎችን ማውራት እንችላለን። አሁን ራሱ እዚህ ከባድ ሐዘን ዱብዳ ውስጥ ነው ያለነው እና የብዙ ሰው ልብ ተሰብሯል። አሁንም እንግዲህ የጸሎት ስነስርዓት ላይ ቤተሰቡን የማጽናናት ለማጽናናት መንፈሳዊ ፕሮግራም እያካሄዳችሁ እንደሆነ ነው የተረዳሁት። እንግዲህ በሰማነው መረጃ ኢትዮጵያ ውስጥ አይደለም የተወለዱት፣ እዛው ነው ተወልደ ያደጉት። አንደኛው ኢትዮጵያ ተወልዳ ወደዚህ መታ፣ አይ ቲንክ ሶ፣ እዚህ ነው ትምህርቷን ኮምፕሊት ያደረገችው በጣም ትልቅ ማይረግ ተማሪ ናቸው። አባታቸው በብዙ ውጣ ውረድ ያሳደገ ነው። በጣም ታማኝ ት ተሮዳድ አባት ያሳደጋቸው ልጆች ናቸው። ለሀገር የሚተርፉ ናቸው። እንግዲህ በዚህ መልክ መቀጠፋቸው እንደ ሀገር የሁላችንም ጉዳት ነው። እንደ ሀገር፣ እንደ ኢትዮጵያ፣ እንደ ስቴት ጉዳት ነው እና ቀላል አይደለም። እነሱ ሀገር ላይ ራሳቸው ፖይዝ አድርገው መጤጠል ቅስቀሳ ለማድረጉ እንካን መንገድ ዘግተው መኪና አቃጥለው ስለ ልጆቻቸው አንድ ነፍሱን ካሞተ መንገድ ዘግተው ለሳምንታት ስራ ይፈታንበት ሁኔታ አለ። አሁን ሁለት ነፍስ ከአንድ አባት ከአንድ እናት የተወለዱ ደግሞ ኢትዮጵያዊ ጨቅላ ሕጻናት ሞተው አሉ። እስኪ ውጤቱን አይተን ውጤቱ በሚመራን መንገድ የምናከናውናቸው ነገሮች ይኖራሉ። እንደ ኤምባሲ፣ ያው ፕሪቶሪያ ስለሆነ የሀፕን ያደረገ ኤምባሲ መቀመጫችንም ፕሪቶሪያ ስለሆነ ኤምባሲ መከታተል ያልኩት እንደ ኤምባሲ ይከታተላል። እንደ ማህበረሰብ አዌርነስ ደግሞ በግል ተነሳሽነት እንደ ተቋም የምናደርገውን ነገር እኛም የምናደርገውን እናደርጋለን ሌሎችም በበጎ ፈቃደኝነት በተለያየ አመራር ሂደት ውስጥ ያሉ እንደየ ድርሻቸው የሚመለከታቸውን አስተዋጽኦ ያደርጋሉ ከዚህ ቤተሰብ ጎን መቆም ግዴታ የሁላችንም ግዴታ ስለሆነ እንደ ሀገርም ቀጣይ ትውልድ እዚህ ሀገር ያሉ ትልቅ ትምህርት ቤት ውስጥ ትልልቅ ውጤቶችን እያስመዘገቡ ያሉ አሉ። ባለፈው አመት ራሱ ለከፍተኛ ሃይ ሌቭል ያለፉ ሰላሳ ዘጠኝ የሚጠጉ ጨቅላ ወጣት እዚህ ሀገር ላይ ደረሱ። በትምህርት ቤቶች በሆል አንደኛ ሆኑ የተሸለሙ አሉ። ለነኛም ጭምር ድንጋጤ ስለሆነ የማጥራትም ይሄንን መርምሮ እስከ እልባት እስከ ማድረስ መከታተሉ የሁላችንም ግዴታ ነው ብዬ ነው መልካም። አሁን የማጽናናት ስራ እየሰራቸው ነው። እዛ አሁን ቤታቸው ሐዘን ተቀምጠዋል። እዛ ነው ያለነው፣ ሁላችንም ጊዜ እዛ ነው ያለነው። በጣም ብዙ ሰው፣ ሁሉም ኢትዮጵያዊ በሚባል ደረጃ መቀመጫ የለም። በስደት ሀገር ላይ ነው ያሳደጋቸው በስደት ገር ነው ያጣ ያው ያው ግዴታ ሁላችንም ሀዘን ስለሆነ ሁላችንም ከጎኑ ማሆን ግዴታ ስላለብን እዛን ያለ ነው የቀብር ስነስርአት ውስጥ ገዜ እንደ የቀብር ስነስርዓቱን በተመለከተ ውጤቱ ሳይታወቅ መቅበር አይቻልም። መንግስት በዚህ ወገናናናልታወቀ መልካም። እጅግ በጣም ከልብ አድርጌ ነው የማመሰግነው ገዜ ክብር ይስጥልኝ። እንግዲህ እግዚአብሔር ያጽናችሁ አሜን።